እንደሚታወቀው የሰላም ሚኒስተር፣ ከዚህ በፊት ሰላም ሚኒስተር ከመባሩ በፊት የወረሳቸው ባህሪዎች አሉ ማለት ተልእኮ ስጥ። ለምሳሌ በፊት የፌዴራል ጉዳዮች የሚባል ሚኒስትር ነበረ። በዛን ሰዓት የነበረው ቅርጽና ባህሪና የተልኮ አፈጻጸምና አካሄድ ባህሪያዎች አሉ። በዛን ሰዓት በነበሩት የፌዴራል ሚኒስተር ላይ የነበረው ተልኮ ተልእኮን ለመፈጸም ሲሄድባቸው የነበሩት መንገዶች የማይወሰዱም በመልካምነት የሚወሰዱም ይኖራሉ። ከዛ ባለፈ ቀጥሎ የተቋቋመው የሰላም ሚኒስቴር በመጀመሪያ ቅርጹ የጸጥታና የደህንነት ተቋማትን በስሩ ይዞ እንዲሁም ሌሎች ተቋማትን ይዞ ግዝፈት ባለው መልኩ የሰላም ሚኒስቴር ሆኖ ተቋቁሞ ነበር። በዚህ ውስጥ በጣም ከስምንት በላይ ተቋማት ነበሩ፣ አካባቢዎች ያ ማለት በሀገር ውስጥ የጸጥታና የደህንነት ስራዎችን የሚሰሩ ተቋማት በውስጥ ከሞላ ጎደል ሙሉ ለሙሉ በሰላም ሚኒስቴር ነበረ። እንደገና ደግሞ የተፈናቃዮችን ወይም በአንድ አካባቢ አደጋ በሚደርስበት ጊዜ ምላሽ የሚሰጥ ተቋም በስሉ ነበር። ከተፈናቃዮችን እና ከሀገር ውጭም ውስጥ ያሉት ስደተኞችንም መመለስ የሚችልበት ተቋም ነበር። አጠቃላይ ለሰላም ሚኒስቴር ስር የነበሩ ከፍተኛ አደረጃጀት ነበር። በዚህ ሰዓት የተፈጠረ ኤክስፔክቴሽን አለ በህዝብ ዘንድ በነበረው ከግዙፍነቱ በስሩ ካሉ ተቋማት ተልዕኮ እና ከተቋሙ ትልቅነት የተፈጠረ ኤክስፔክቴሽን ነበር። ከዛ በኋላ እንደገና ሰላም ሚኒስተር በጊዜ አሁን በሀገራችን ባለው የመንግስት አደረጃጀት በ1363 መሰረት ደግሞ ያለምንም ተጠሪ መስሪያ ቤት ተልእኮዎች ከዚህ በፊት የነበሩ ተልእኮዎች እና በሌሎች ህጎችም ኢምፕሊኬት የተደረጉ ተልእኮዎችን ሊያስፈጽም ተቋቁሟል። አሁን ያሉትን ተልእኮዎችን ለመፈጸም በምን አይነት መልኩ መፈጸም አለብኝ በሚል ከአሰራር ስርዓት፣ ከሰው ኃይል፣ ከቴክኖሎጂ፣ ከተለያዩ ሁኔታዎች የተጀመሩ ሪፎርሞች አሉ። እሱም ቅድም በሪፖርቱ ለመመላከት ተሞክረዋል። ሆኖም አንዱ ትልቁ ፕሮብሌም በመጀመሪያው ሰላም ሚኒስቴር የተፈጠረውን ኤክስፔክቴሽን በአሁኑ ሰላም ሚኒስቴር የመጠበቅ ሁኔታ አለ። ስለዚህ አንደኛው ሁኔታ የፐብሊክ ኤክስፔክቴሽን ማኔጅ ማድረግ ወይም የሌሎች ስቴክሆልደርስ ኤክስፔክቴሽን ማኔጅ የማድረግ ጉዳይ አንዱ ስራ እንደሆነ መረዳት እንችላለን። ስለዚህ ከአሁኑ ተልእኮ አንጻር ከሰላም አንጻር እንደአሁን ባለው ተቋማዊ ቁመናው እንዴት የተሰጠውን ስራ ውጤታማ በሆነ መልኩ መፈጸም ይችላል የሚለውን የ የተልእኮ አንደርስታንዲንግ ከፍ ለማድረግ የሚያስችል የማንዴት አናሊሲስ ስራዎችን በመስራት በሌሎች ህጎችም ኢምፕሊኬት የተደረጉትንና ከዛ ደግሞ ፈጥራን በታከለበት መልኩ ተልእኮ መፈጸም የሚያስቸግል የሚያስችሉ ስትራቴጂዎችን በመለየት ያን መሰረት ባደረገ አደረጃጀት ላይ ለመመለስ ይቻላል በሚል እየተረባረበ ያለ ሁኔታ አለ። ስለዚህ እነዚህን ቼንጆች በተለይ ልዩነቶች አብዛኛው የህብረተሰብ ክፍል ስሙ በራሱ ላይ ስላለ አይታየቸውም ማለት ማየት አይቻልም። ስለዚህ ትናንት የታየው በታየውና በመፈጸም አቅሙ ዛሬ የሚገመገምበት ሁኔታ በመፈጠሩ ይህን ዛሬ ያለውን ተልእኮ ዛሬ በመፈጸም አቅሙ እንዴት መፈጸም ይችላል የሚለውን ነገር መመለስ መቻል አለበት። ይህ ማለት የተፈጠረን የኤክስፔክቴሽን ክራይሲስ ማኔጅ የሚያደርግበት ሁኔታ መኖር አለበት። እሱንም ለመስራት እየታገረ ነው። ያም ሆኖ ግን አሁንም የተሰጠረው ውሏ ሚና ከፍተኛ ሮል ነው። አሁንም በሀገር ሰላም ከፍተኛ ተጽዕኖ ለመፍጠር የሚያስችለው ስፔስ አይደለም ያጣው። ግን ይህን መመለስ በሚያስችልበት ተልእኮን ሴንተር ያደረገ የዛሬን ተልእኮ ብቻ ሳይሆን የሚመጡ የአሁን ያለውን የዓለምና የሀገር ነባራዊ ሁኔታን ታሳቢ ያደረገ ሀገራችን ላይ ያለውን ከፍተኛ እድገትና ሪፎርም ታሳቢ ባደረገ መልኩ በፍጥነትና በፈጠራ መፈጸም ያለበትን ጉዳይ መፈጸም እንዳለበት ይታመናል። ያን ለማድረግ ከሰው ኃይል ስርዓት፣ ከአሰራር ስርዓት፣ ከቴክኖሎጂ የተለያዩ ሪፎርሞች ይዞ እየሰራ ነው ያለው። በዚህም በተለይ በቅርብ ጊዜ ደግሞ ጥሩ ቅርጾችን እያያዘ መጥቷል። በቀጣይም ይህን ለውጥ የማፍጠን በአንድ በኩል ያደሩ ስራዎችን መስራት፣ ሁለተኛ በተልእኮ አንደርስታንዲንግ ላይ ተቋሙ ህብረተሰቡ ላይ ሰላም ሚኒስተር ሲባል ስለ እያንዳንዱ ሰላም መልስ የሚሰጥ ወይም ሰላምን በየቦታው ምላሽ የሚሰጥ ተደርጎ የማሰብ ጉዳዮችን ክሊር ማድረግ ተልእኮውን ግልጽ ማድረግ በተልእኮ ዙሪያ ደግሞ የተልእኮ አፈጻጸሙን በየጊዜው በመስጠት ተገቢ የሆነ ተጠያቂነት የሚረጋገጥበትን ሁኔታ መፍጠር ያስፈልጋል ና ከዚህ ጋር ተያይዞ የተጀመሩ ሪፎርም ስራዎች ጥሩ ናቸው። በሪፎርሙ ስራዎች ያልመለሳቸው የተቋሙ ሪፎርም የተቋሙ ሽፍቱን ስንመለከት በተጠሪ ተቋሞች ብቻ አይደለም ተቋሙ ውስጥ የነበረው አደረጃጀት ና የሰው ኃይል ራሱ በ የወረደው ከ ስምንት መቶ ወደ ሁለት መቶ በሚወርድበት ጊዜ ከፍተኛ መዋቅር ነው ሽሪንክ ያደረገው ያ ማለት መዋቅር መጥበቡ መስፋቱ፣ ሰፋም ጠበበ የሚባለው በተሰጠው ተልእኮ ና በሚፈጽመው ልክ ነው፣ አነሰም በዛም ለማለት አሁን፣ ተልእኮ መሰረት ባደረገ መልኩ ተቋሙን እንደገና ተልእኮ መፈጸም በሚችልበት ቅርጽ ማየት የሚያስፈልግ እንደሆነ እንረዳለን። ሁለተኛ ተቃውሞ ከሌሎች ተቋማት ጋር በቅንጅት እና በትብብር ሊፈጽማቸው በሚችልባቸው ፕላትፎርሞች ላይ የነበረው ሁኔታ አሟጦ መጠቀም የሚያስችል የተለያዩ ኢንተርፌሶች ያስፈልጉታል። ሌላ ግን ኢነብለሮችን መጠቀም እና እነሱን ኢነብል በማድረግ አሳላጮችን የሰላም አሳላጮችን በመደገፍ ሰላምን ማምጣት የሚቻልበትን ትናንሽ ትላልቅ ኢንስትሩመንቶችን በመጠቀም ሰላምን መድረስ የሚመገዝ የሚቻልበትን ሁኔታዎች ማየት ይገባልና በተለይ አፕሮች ቅልጥፍናና ውጤትን በሚያመጣ መልኩ ማየት ያስፈልጋል። ስለዚህ የሪፎርም ስራዎቹ በሂደት ላይ ያሉ ግን አበረታች ውጤት እንዳላቸው መመልከት እንችላለን። ሌላ ኮሜንት ማድረግ ፈልገው ከዚህ ከሰላም ጠባቂነት ከመንግስት ጠባቂነት የሚባለው ሁኔታ ስንመለከት ይሄ አንዳንድ ጊዜ ፖለቲካል አካሄድም እንዳለው ህብረተሰቡም ቋሚ ኮሚቴውም ሊረዳ ይችላል። አንዳንድ አካባቢ ላይ ሰላምን የሚነሱ አካላት ሁለት ወር ነው ያለው። አንደኛ ይህ አካላዊ ግጭት አለ። በአካላዊ ግጭት የተሰሩ የለሙ፣ ህብረተሰቡ የሚጠቀምባቸው፣ ህብረተሰብን ነገ ከነገ ወዲያ ተወዳዳሪ የሚያደርጉ ተቋማትን የማፍረስ የህብረተሰብን የመግደርደርና የመወዳደር አቅም ማዳከም የህብረተሰብ እንቅስቃሴ መግታት እንዳለ ይሆንና ከዛ ባለፈ ደግሞ ህብረተሰቡ የጠፉ ነገሮችን መንግስት እንዲመልስለት ወደ መንግስት ማመላከት የሁለተኛው የጦርነቱ ግጭት ፐርፖዝ ነው። ሰላሙን ትነሳለህ፣ ሰላሙን መንግስት ይመልስልህ። ንብረቱን ተዋድማለህ፣ ንብረቱን መንግስት ይወለስልህ። ትምህርት ቤቱን ታፈርሳለህ፣ ትምህርት ቤቱ መንግስት ይስራልህ። መንገዙ መንገድ ላይ ያለውን ነገር ታባላሻለህ፣ መንገድ ያልክለት የሚባለው የግጭት የዚህ የግጭት የሚፈጥሩ አካላት ስትራቴጂ መሆኑን መረዳት መቻል አለበት። ስለዚህ ይሄ ምንም እንኳ አንድ መንግስት ሲቋቋም ለህብረተሰቡ ሰላምና ደህንነት ማረጋገጥ ፋንዳሜንታል ሚናው ቢሆንም መንግስት ባሉት ኢንስትሩመንቶች ይህን ለማድረግ እየሞከረ ነው ያለው ይህን ሲያደርግ ሁለት ስትራቴጂዎች እንዳሉ በግልጽ መገለጽ አለበት አንደኛ መንግስት መንግስት የሰላም አማራጮችን እድል በመስጠት ማለት ነው ይህን ስንል መንግስት ለውጥ የለውጥ መንግስት ከመጣ ጀምሮ ከመጀመሪያው የለውጥ መንግስቱ ሀላፊነት ከተረከበ ጀምሮ ለሰላም የተከፈሉ ለሰላም የተደረጉ ጥረቶች አንዳንዶቹ ደም ዋጋ አስከፍለዋል ለምሳሌ ዛሬ በአንዳንድ ቦታ ላይ በሀገራችን ክፍል ላይ ሰላምን የሚያወኩ አካላት ያገኙት ስፔስ ለሰላም ሲባል በተሰጣቸው እድልን በሌላ መልኩ በመጠቀም የተፈጠሩ ናቸው። በሀገር ውስጥም በውጭም የነበሩ አካላት ያለ ምንም ቅድመ ሁኔታ በእስር ቤትም በተለያዩ ቦታ ያሉ አካላት ወደ ፖለቲካል ስፔሱ መጥተው እንዲጠቀሙ ክፍት ተደርጎ የተሰጠበት የሰላም እድል ነው። ከዛ በኋላም አሸናፊነት ላይ ሆኖ መንግስት ግን ፖለቲካል ቋሚ የሆነ ዘላቂ ሰላም ያመጣል ብሎ በሚያስብበት ጊዜ ለሰላም እድል በመስጠት የሚታወቅ ነው። የፕሪቶሪያ ፒስ ፕሮሰስን ማየት እንችላለን። በየጊዜው የሚደረጉ የሰላም ጥሪዎችን ማየት እንችላለን እና ለሚመጡ ታጣቂዎች የሚደረገውን አቀባበል እና ለታጣቂዎቹ ወደ ህይወት እንዲመለሱ የሚደረገውን ድጋፍ ማየት እንችላለን። ይህ አንደኛው ስራ ነው። ሁለተኛው ስራ ደግሞ ህግ ማስከበር ነው። መንግስት ሀገርን ሀገር መንግስት እንዲጸና፣ ህብረተሰብ ወጥቶ እንዲገባ ከህግ ከህግና ከስርዓት ውጪ ሀይልን ወይም ፍላጎትን ፍላጎትን በሀይል አስፈጽማለሁ የሚለውን አካል በየትኛውም የዓለም መንግስት ሬድ ላይኑ ይህን ህግን በማስከበር የሚመለሱ ጉዳዮች አሉ። ስለዚህ ሁለቱን ሚዛንን አስጣብቆ መንግስት እየሄደ ያለበት ሁኔታ አለ። ስለዚህ በአካባቢያችን ለምሳሌ በአማራም በኦሮሚያም ያለውን ሁኔታ ስንመለከት በክልል መንግስታትም እየተደረጉ ያሉ ጥረቶች ይህ ነው። የመጀመሪያ ሳይታክቱ የሰላም እጅን መዘርገት ለሚመጡትን ደግሞ በፍቅር ከልብ በሚመነጭ ፍቅር ማቀፍና መቀበል፣ ሁለተኛ ደግሞ ከዚህ ያለፉትን ደግሞ የህብረተሰቡ ተሳታፊነትን በመጠቀም የህግ ማስከበር ስራዎችን መስራት። እነዚህ የህግ ማስከበር ስራዎችን እንዴት ነው በሚፈለገው ልክ መቼ ነው የሚያልቀው? ምናምን የሚባለው፣ አንዳንድ ጊዜ ሂደቶችን በቅጡ በልኩ መረዳት ያስፈልጋል። እነዚህ በየአካባቢው ነፍጥ አንስተው በሀይል የሆነ ነገር እናመጣለን የሚሉ መጀመሪያ ስራቸው በአብዛኛው ህብረተሰብን በማደናገር ነው የተጀመሩት። አንደኛ መነሻ አደረግን የሚሉት ለህብረተሰብ የሚጠቅም ጉዳይ ነው በሚል መልኩ በተሰሩ ስራዎች ነው ሁለተኛ ደግሞ ኢብን በዚህ ጉዳይ የተጋነነ ውጤት ይመጣል ብሎ የማደናገር ስራ የተሰራና የተደናገረ የህብረተሰባችን ክፍል ቀላል የሚባል አልነበርም። ስለዚህ የመጀመሪያው ስራ የተደናገረውን የህብረተሰብ ክፍላችን ሂደቶቹ የማያዋጡ መሆኑን ሂደቶቹ ኋላ ቀር መሆናቸውን፣ እንዲህ አይነት አካሄዶች ህብረተሰብ ተጠቃሚነትን የማያመጡ መሆኑ አንደኛ በመናገር ሁለተኛ ጊዜ በተፈጠረ ጊዜ እያወቀ የመጣ የህብረተሰብ ክፍልን ቀላል አይደለም። ምክንያቱም ህብረተሰብን ማዕከል ያደረገ ህብረተሰብን ታሳቢ ያደረገ ሚሊተሪ ወይም የጸጥታ ኦፕሬሽን ነው ውጤታማ የሚኖሩ። ለዚህ ነው በቅርብ ጊዜ አንጻራዊ ሰላሞች እየመጡ ያሉት ህብረተሰቡ አሁን እያደረገው ስለመጣና ህብረተሰቡ እየደገፈ ስለሆነ ነው። ግን ዘለቄታዊ መፍትሄ የሚኖረው ደግሞ የውይይት ባህላችንን አዳብረን የተሰጠውን የሰላም እድል ተጠቅመን ችግሮች ካሉ በሰላም የምንፈጣበትን እድል በሰላም በንግግር ማቅረብ ልዩነቶች ካሉ የፖለቲካን መድረክ አለን። ያ ማለት ምርጫ የሚባል የሰለጠነ የፖለቲካ መድረክ አለን። ሀሳብ አለኝ የሚል አካል ራሱን አደራጅቶ ፖለቲካል በተፈጠረለት ስፔስ ተወዳድሮ ሀሳቡ የሚያስፈጽምበት የፖለቲካል ፓወር የሚያገኝበት መድረኩ በጣም በተከፈተበት ወቅት ጫካ ጫካውን እና ወደ ማያደርስ በማያደርስ መንገድ ውስጥ በማያደርስ ፍጥነት እና በማያደርስ ሁኔታ ውስጥ መዳከር ህብረተሰብን ከማንገላታት ውጪ የሚያመጣው ነገር ስለሌለ በዛ ቢታይ ማለት ነው። ሌላ እነዚህ አሁን የህብረ ብሔራዊነትን ከማሳደግ አንጻር የሀገራዊ ማንነት ጥቅም እሴቶች፣ ምናምኖች የሚባሉት መድረኮች ምን ውጤት እያመጡ ነው? ባይደወይ በሀገራችን ሁኔታ የልሂቃን ሮል፣ የልሂቃን ሚና፣ የልሂቃን አሰላለፍና አቋም በሀገር ግንባታ ላይ ከፍተኛ ሚና አለው። እኛ ሀገር ውስጥ ባለው ልሂቃን ስለ ሀገር ያላቸው አረዳድ ስለ ደከመ ነው ወደዚህ እየመጣ ያለው የሚለውን ነገር እኔ ፐርሰናሊ እቸገራለሁ ለመረዳት ከግንዛቤ እጥወት አይደለም። አንዳንድ ዜ የሚመጣው ከአመለካከት ክፍተት ነገሮችን ኦልድ ወይስ በሆነ መንገድ የማየት ነገሮችን ከአጭር እይታ ወጣ ብሎ ከማየት ከመነስ ካለማየት እንደገና ደግሞ በጎጠኝነት ከመጣጠርና የጎጠኝና የራስን ፍላጎት ከፍ ለማድረግ ያወቁትም ያላወቁትንም ለመጠቀም የተደረገ የሚደረግ ጥረት የሚያመጣው ቀውስ እንጂ የግንዛቤ እጠት አይደለም። ስለ ኢትዮጵያ ለመረዳት በኢትዮጵያ ውስጥ የተማሩ ያልተማሩ ኢትዮጵያን ያውቃታል፣ ኢትዮጵያን ኢትዮጵያዊ ያውቋታል፣ ኢትዮጵያን ከኢትዮጵያ ውጭ ያሉ ያውቋታል፣ ኢትዮጵያን የዓለም ማህበረሰብ ያውቋታል፣ ኢትዮጵያ ወዳጆችም ጠላቶችም ያውቋታል። ትልቁ መግባባት ያለበት እኛ ከ አባት ቅድመ አያቶቻችን የተረከብናትን ትልቋን ኢትዮጵያን የበለጠ ትልቅና የጸናች አድርገን ለትውልድ ማቀበል የሚያስችለን ስትራቴጂው የትኛው ነው የሚለው ላይ መግባባት በተፈረካከሰ በውስጥ በጎጥ ማንነት ውስጥ በታጠረ ወሰን በማይሻገር እና ሕዝብን ስቃይ በሚያመጣ አፕሮች ነው በምንሄድበት ጊዜ ነው ወይስ፣ ተዳምረን አብሮነታችን አጠናክረን በአካባቢያችን ላይ ተጽዕኖችን ከፍ አድርገን ለትውልድ ከፍ ያለች ኢትዮጵያን እናስርስ የሚለውን ጉዳይ ላይ የተፈጠረ መግባባት ነው። ከዚህ በፊት ልዩነቶች አልነበሩም ማለት አይደለም። ልዩነቶችን ግን መቋጠርና መፍታት የምንችልባቸው እና ከዚህ በፊት የነበሩ ስህተቶች ማረም የምንችልባቸው ሁለት ሀገራዊ ኢንስትሩመንቶች አሉ። አንደኛው ሀገራዊ የምክክር ኮሚሽን ነው። ይህ የትናንት ዳችንን ጠረጴዛ ላይ አምጥተን የምንፈታበት መሳሪያ ነው። ትናንት በመንገዳችን ላይ ላጠፋናቸውና ላስከፋናቸው ወይም ለተከፋፉት ጉዳዮች ደግሞ መፍቻ የሚሆን ደግሞ ሌላ ኢንስትሩመንት አስቀምጠናል፣ የሽግግር ፍትህ የሚባል ማለት ነው። እኛ የሚጠበቅብን እንዴት አድርገን ከዛሬ ተነስተን ነገ ከነገ ወዳ ከፍ ያለች ለልጆቻችን ለልጅ ልጆቻችን ብልጽግና የምትሰጥ ሀገር እንገንባ በሚለው ጉዳይ ላይ የመግባባቱ ጉዳይ እንጂ ስለ ማንነት ስለ ምናምን ለዩኒቨርሲቲ መምህራን በማስተማር በማንቃት የምንፈጥረው ተጽዕኖ ነው ብለን አናስብም። ግን መድረኮች የተረሱ ኮንሴፕቶችን ለማስረዳት ለመነጋገር የሚሆኑ ፕላትፎርሞች ስለሚፈጥሩ ጠቃሚነታቸውን በዛው ልክ እንመለከታለን እና ውጤቱን ማየት ያለብን በሚመጡት ውጤቶች ሀገራዊ ውጤቶች መሆኑን ማየት የሚያስፈልግ እንደሆነ እናያለን። ሌላ ከግጭት ጋር ተያይዞ ሁለት ነገሮች፣ ግጭትና አያያዛችን ላይ እንደ ማህበረሰብ ስንመለከት አንዳንድ ትናንሽ ክራይሞች በተለያዩ መልኩ ወንጀሎች ይፈጸማሉ። ለምሳሌ እኔ መንገድ ላይ የሄድኩኝ አንድ ወንጀለኛ ከነጅ ሞባይል መንትፎ ብሄድ፣ ጉዳዩ የፖሊስ ጉዳይ ነው የሚሆነው ጉዳዩ የዛ ወንጀለኛና በፍትህ የሚመለስ ጉዳይ ነው የሚሆነው። ግን ሞባይሉን የወሰደው ወንጀለኛ ከዚህ ብሔር ስለሆነ ነው፣ ከዚህ ሃይማኖት ስለሆነ ነው ብለን ቅርጹን ከቀየር ነው ግን ማቆሚያ የለውም። አሁን አንዳንድ አካባቢ በክልሎች መካከል የሚፈጠሩ ግጭቶች፣ በጎሳዎች መካከል የሚፈጠሩ ግጭቶች ትናንሽ ስህተቶችን የጎሳ ወይም የብሔር ቅርጽ እያስያዘዋቸው ስለሚሄዱ ነው። ከዛ ደግሞ ከፊልና የአደረጃጀት ቅርጽ ይዛል ማለት ነው። በሃይማኖትም እንደዚሁ አንድ እብድ ወይም አንድ ወፈፋይ ተነስቶ በሚያውቀው ቁንጽል ሀሳብ ተነስቶ ሌላኛውን ሃይማኖት በሚዘድፍበት ጊዜ ጉዳዩ የግለሰቡ እብደት ነው ተብሎ መወሰድ መቻል አለበት። ቢኮዝ ጥላቻ እብደት የትኛውንም ሃይማኖት የሚወክል ስላልሆነ ማለት ነው ጉዳዩ ያ የህብረተሰብ አብሮነትን የሚንድ ጉዳይ የገባ ጥላቻን የዘራ ሰው ማኔጅ በሚደረግበት በህግ ስርዓት ማኔጅ መደረግ አለበት እንጂ በሌላ መልኩ አንድ ሰው ስለተናገረ አንድን ማህበረሰብና አንድ ሃይማኖት እንዳወርክስ ተደርጎ በዛም መልኩ ከፍ እየተባለ በዚህም በዛም በዚህም በዛም እየተባለ ከሄድን ሰላማችንን ዋጋ ካልሰጠነው ስናጣው መማር የሚገባን አይደለም፣ መሆን ያለብን ከምንም በላይ ሰላማችን እንፈልጋለን። ሁሉ ጊዜ በማህበረሰቡ በማሐበረሰብ ኑሯችን ላይ በግለሰቦች የሚመነጩ ክራይሞችን የምናይበት መነጽር ሰላማችን ላይ ተጽኗል። ስለዚህ ብዙ ጊዜ ከግጭት ጋር ግጭት ፈጻሚን የኔ ብሎ የሚወስድ ማህበረሰብ ጥላቻን የሚሰድብ ሌሎችን የሚገድል ሌሎችን የሚያንቋሽሽ የኔ የሚል ሰው መኖር የለበትም፣ ከኛ አይደለም መባል ነው ያለበት። አሁን የምንመለከተው የሰዳቢውም አለ የተሰዳቢው ምናም በሚባል የሄድ ሄድና እርሱ ነው። ከዛ በሶሻል ሚዲያ መወራወር ይጀምራል። ከዛ ሌላኛው ሌላ ቅርጽ ማስያዝ ይጀምራል። ከዛ ፖዚሽን ያላቸው አካላት ሪፍሌክት ማድረግ ይጀምራሉ። ዜን እንደዚህ የተባለ ሀገር ዋጋ የከፍለች ትሄዳለች። እና ግጭትን ኢንሲደንትን የምናይበት መነጽር ከግለ ከወንጀል ያለፈ መሆን የለበትም። ይሄ በሃይማኖት መካከልም ያለውን ግንኙነት ፈተና የሆነ ያለው እሱ ነው። አንዳንድ ቦታዎች ላይ ደግሞ አብሮ ተጋምዶ በሚኖር ማህበረሰብ ላይ አንድ ቦታ ላይ አንድ ሰው ተሻግሮ የተወሰኑ ከብቶችን ከዘረፈ ሌባ ነው። በቃ የዛም ሌባ ነው፣ የዚም ሌባ ነው። በሌብነት ሌባ ማንዝ በሚደረግበት መንገድ መያዝ አለበት እንጂ እከሌ በቃ አንድ ማህበረሰብ እንደተበደለ የጎሳ ቅርጽ የክልል ቅርጽ እየያዘ ሀገር ዋጋ ስትከፍል መኖር የለባትም። እና ከዚህ ጋር ተያይዞ መቻየት አለበት። ከክልሎች ጋር ባሉት ሁኔታዎች ላይ ቅድም ዋናው እንዲሁም የጠቀመን በክልል አመራሮች ባለቤት መውሰዳቸው፣ ለምሳሌ በአፋር ክልልና በሶማሌ ክልል የሁለቱም የክልል መንግስታት በባለቤትነት መውሰዳቸው በጣም ጠቅመናል። ሊበረታቱ ሊመሰገኑ ይገባል። የበለጠ ግን ጉዳዩን ወደ ምንፈልገው አቅጣጫ እየመራልን ያለ ነው። የተለያዩ የህብረተሰብ ክፍሎችን ባለቤት ማድረጋችን ነው። ኡጋዝ ሱልጣኖችን እንደዚሁ፣ የሀገር ሽማግሌዎችን፣ የሃይማኖት አባቶችን እንደዚሁ፣ ምሁራን፣ ሴቶች፣ ወጣቶች፣ የተለያዩ የተቃዋሚ ፓርቲዎችም ሳይቀር ማለት ለምሳሌ አሁን በአፋርና በአፋርና በሶማሌ ክልል መካከል የተፈጠረው የሰላምና የልማት ፎረም ሰብሳቢው ከተቃዋሚ ፓርቲ ነው። ማለት ስለ ሀገር ስናወራ ተቃዋሚ የሚባል ፓርቲ የለም። ሁል ጊዜ ሀገርን በምናወራበት ጊዜ ሀገርን አጀንዳ በምናደርግበት ጊዜ ተቃዋሚ የለም። ተቃዋሚ ማለት ተፎካካሪ የሚባለው ኮንሴፕት የሚመጣው በሀገር ኢንተረስት ጋር በሀገር ማደግና መበልጸግ ላይ ተስማምተን በመንገዱ ላይ በምናደርጋቸው ኦፕሽኖች ናቸው ተፎካካሪ የሚኖረው እንጂ በሀገር ጥቅም ላይ እከሌ የሚባል ነገር የለም። በሀገር ጥቅም ላይ በኢትዮጵያ ባህልም ይጠየፋል። በሀገር ጥቅም ተቃራኒ የሚቆም ተፎካካሪ አይደለም፣ ኢትዮጵያዊ የለም። ቢኮስ ከፓስፖርቱ ጋር የተያያዘው ብሔራዊ ጥቅም ስለሆነ ማለት ነው። በአጠቃላይ በዘመናዊ ሀገር ግንባታ ላይ ኮንሴፕቱ ላይ ፓስፖርቱን የያዝከው ሀገር ጥቅም ተጻራሪ የሚቆም ዜጋ አይታይም። ይሄ ደግሞ በቀለል ባለ መንገድ ብዙ ጊዜ እንዲህ አይነት ሰዎችን የሚገልጿቸው በድሮም በወራሪው ጊዜም በምንም ጊዜ ስለነበረ ባንዳ ነው የሚባለው፣ እንደዚህ ነው የሚባሉት። ስለዚህ በሀገራዊ ጥቅም ተፎካካሪ ፓርቲዎችም የተለያዩ ሀገር ክብ ክብል ሰላም የጋራ ጥቅማችን ነው፣ ሰላም ብሔራዊ ጥቅማችን ነው ካል ሁሉም በሰላም ጥላ ስር ችግርን የመፍታት ባህሪ መዳበር መቻል አለበት ሁሉም እንዴት ሲባል በሰለጠነ የዲሞክራሲ መንገድ ሰው ሳይጎዳ ህብረተሰብ ሳይጎዳ የሰራነውን ሳናጠፋ ልማታችን ያስቀጠል ችግራቻችንን መፍታት፣ የፖለቲካ ስልጣን መያዝ የምንችልበት መንገድ መጠቀም ያስፈልጋል የሚለው ነው።